በዛሬው ዕለት ጠቅላይ ሚኒስትር ዐቢይ አሕመድ በተገኙበት የአረንጓዴ አሻራ መርሃ ግብር ማስጀመሪያ ስነ ስርዓት ተካሂዷል። ጠቅላይ ሚኒስትር ዐቢይ አሕመድ በአረንጓዴ አሻራ መርሃ ግብር የተገኘ ውጤት የቢሊየን ቅን ልቦች ድምር ስኬት መሆኑንም ተናግረዋል። አረንጓዴ አሻራ ለሀገራዊ መንሰራራት መሰረት የጣለ ነው ያሉት ጠቅላይ ሚኒስትሩ በሚሊዮን የሚቆጠሩ ዜጎች ተሳትፈውበት ሳይቆራረጥ የተገበረ የተተገበረ መርሃ ግብር ስለመሆኑም ነው ያነሱት። አረንጓዴ አሻራ ለኢኮኖሚው ያደረገው አስተዋጽኦ ለነገ ትውልድ ግንባታ መሰረት መሆኑንም ነው ጠቅላይ ሚኒስትር ዐቢይ አሕመድ የተናገሩት። ጠቅላይ ሚኒስትሩ በተገኙበት የዘንድሮ አረንጓዴ አሻራ መርሃ ግብር ማስጀመሪያ ስነ ስርዓት ተከናውኗል። በዚህ ጉዳይ ላይ ነው ሮዛ መኮንን ተጨማሪ መረጃ የምትሰጠን። ሮዛ፣ በዛሬው ዕለት የነበረው የአረንጓዴ አሻራ መርሃ ግብር ማስጀመሪያ ስነ ስርዓት ምን ይመስላል? ያሉሽን መረጃዎች አድርሽን። አመሰግናለሁ መቅደላዊት። ቀደም ሲል እንዳልሽው እንግዲህ ዛሬ የአረንጓዴ አሻራ መርሃ ግብር ማስጀመሪያ ስነ ስርዓት ነው የተከናወነው። የቅድመ ተክላ ማስጀመሪያ ስነ ስርዓቱ ማለት ነው። እጅግ የደመቀ ነበረ፣ በተለየ መልኩ የተከናወነ ነበረ። በርካታ ከፍተኛ የመንግስት የስራ ኃላፊዎች፣ የኢፌዴሪ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድን ጨምሮ፣ ዲፕሎማቶች፣ የሚዲያ ሰዎች፣ የነገውን ትውልድ የሚያመላክቱ ተማሪዎች፣ ከዛም ባሻገር ደግሞ ከውጭ ሀገር እንደዚሁ የናይጄሪያው ምክትል ፕሬዚዳንት እዚህ ይገኛሉ እሳቸውን በዚህ የአረንጓዴ አሻራ መርሃ ግብር ማስጀመሪያ ስነ ስርዓት ላይ የሚደሙበት ለየት ያለ እስካሁኑ ከሚደረጉ የአረንጓዴ አሻራ ማስጀመሪያ መርሃ ግብሮች በጥሩ መልኩ የተከናወነ ነበረ። እንግዲህ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አሕመድ በዚህ የማስጀመሪያ ስነ ስርዓት ላይ መልእክታቸውን አስተላልፈዋል። በመትከል መንሰራራት ነው የዚህ የአመቱ የአረንጓዴ አሻራ ዋና መርህ ሀሳብ ብለዋል። በበርካታ መልኩ በተለያዩ ዘርፎች እንደ ሀገር የመንሰራራት ጊዜ ሆኖ በርካታ ስራዎች የተከወኑ ስለመሆኑ አንስተዋል። ከዚህ አንዱ ደግሞ የአረንጓዴ አሻራ መርሃ ግብር ስለመሆኑ ነው የጠቀሱት። የአረንጓዴ አሻራ መርሃ ግብር መደመር ውጤት ስለመሆኑም ቅን ልቦች ደጋግ ልቦች ምንም ገፊ ሳያስፈልጋቸው ለሀገራቸው ለተሻለ ትውልድና ለተሻለ ሀገር ነገን ለመስራት ወጥተው የተከሉበት አሻራዎቻቸውን ያኖሩበት ሰባት አመታት ባለፉት ስድስት አመታት እንግዲህ ሰባተኛው ተይዟል ማለት ነው። ያንን ሁሉ የተገበሩበት ስለመሆኑ ነው የጠቀሱት ይህ በመትከል መንሰራራት የሚለው ሀሳብ እንግዲህ የአረንጓዴ አሻራ መርሃ ግብር እንደ ሀገር በመሰራራት ያሉ መሰረት የሚጥል ስለመሆኑ ጠቁሟል። በተለይ ሶስት ነገሮች ላይ ትኩረታቸውን አድርገዋል። የአረንጓዴ አሻራ ለመሰራ ለመሰራራት መሰረት ነው ሲባል የመጀመሪያ ተደርጎ የሚቆጠረው ቀደም ሲል እንዳልኩት 20 ሚሊዮን የሚሆኑና ከዛ በላይ የሆኑ ወደ 40 ቢሊዮን ችግኞችን ባለፉት 6 ዓመታት ካለምንም ጉትጎታ ሁሉም በራስ ተነሳሽነት ሳይቆራረጥ ሲተገብሩ ነበር። ይህ ደግሞ ጭቃ አብክቶ በእጅ ሰርቶ ለፍቶ በላብ ማግኘት ምን ማለት እንደሆነ በደንብ ያሳየ ለመላው አፍሪካ ትምህርት ሊወሰድበት የሚገባ በስብሰባ ብቻ ለሚመስላቸው በተለይ የአረንጓዴ አሻራን ወይም ደግሞ የአየር ንብረት ለውጥን ለመከላከል በዛ በልኩ ብቻ ለሚመስላቸው ትልቅ ትምህርት ሊወሰድበት የሚገባ በመስራት በመትከል መሆኑን የሚያመላክት እንደሆነ ነው የጠቆሙት። ከዛ ባሻገር ደግሞ የማክሮ ኢኮኖሚውን በመርዳት ረገድ በመንሰራራት ላይ መሰረት የሚጥል ስለመሆኑ የአረንጓዴ አሻራን አንስተዋል። ምክንያቱም ኢትዮጵያ በምግብ ዋስትና ዜና ላይ ግብርናውን ብንመለከት ሰፊ ስራዎች እየሰራች ነው። ከዚህ ጎን ለጎን ደግሞ ተያይዞ የሚነሳው የአረንጓዴ አሻራ መርሃ ግብር ነው። ለምግብነት የሚውሉ እንዲተከሉ በማድረግ ትልቅ ምርታ እንዲመጣ አድርጓል። በአቡካዶ ምርት ኢትዮጵያ በኤክስፖርት ከማድረግ የደረሰችበት ቡናን ብናነሳ ሁለት ነጥብ አምስት ቢሊዮን ዶላር ያህል ያገኘችበት እየሆነ መጥቷል። ስለዚህ የአረንጓዴ አሻራ መርሃ ግብር በማክሮ ኢኮኖሚ በተለይ በግብርናው ሰፊ ትኩረት ሰጥቶ እንዲሰራ አድርጓል፣ ወይም ደግሞ የተሰራው ውጤት እንዲያመጣ አድርጓል። በቱሪዝሙ የተሻለ አሁን ላይ እንደምናውቀው የኮንፈረንስ ቱሪዝም ኢትዮጵያ በበርካታ መልኩ የሳበች ነው። ለዛም ትልቅ አስተዋጽኦ አድርጓል እና በብዙ ዘርፉ ኢኮኖሚውን እየደገፈ ያለ የመንሰራራት ሂደት ነው የሚያመላክት ስለመሆኑ ጠቁመዋል። ከዛ ባሻገር ነገን መስራት ነው ሌላኛው። ነገ ለትውልድ የምትመች ሀገር መገንባት ኢትዮጵያውያን የትም ሳይሄዱ ሀገራቸውን እንዲያለሙ ለማድረግ የሚያስችላቸውን ሁኔታ በመፍጠር ረገድ አረንጓዴ አሻራ ትልቅ የሆነ አቅም የሰጠ ስለመሆኑ አንስተዋል። እነዚህ ቅን ደጋግ የሆኑ ኢትዮጵያውያን ይህንን ካለማንም ጎትጓችነት የሚያደርጉትን ተግባር ከዛሬ በቀጠል ደግሞ ከነገ ጀምሮ ከማለዳው ጀምሮ ሁሉም ኢትዮጵያዊ ሃይማኖት፣ ብሄር፣ ጾታ የሌለው ነገር ነው። አረንጓዴ አሻራ ሁሉም ኢትዮጵያዊ በጋራ ሊከውነው የሚገባው ነገር ስለሆነ ያንን በማድረግ አሻራቸውን ሊያኖሩ እንደሚገባ እንደዚሁ የፌዴ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ጥሪ ያቀረቡበት ነው። ከዛ ባሻገርም እንደዚሁ ቃሽም ሺቲማ የናይጄሪያው ምክትል ፕሬዚዳንት ኢትዮጵያ ትልቅ ስራዎችን እያከናወነች ስለመሆኑ አንስተዋል። የአየር ንብረት ለውጥ ችግሮችን ለመፍታት ከስብሰባ የተሻገረ ተግባር መከወን እንዳለበትና ኢትዮጵያ ለዛ ስራዎችን እያከናወነች እንዳለች መላው አፍሪካ ከዚህ ሊማር የሚችልበትም ተሞክሮ ስለመሆኑ ነው ያነሱት። የግብርና ሚኒስትሩ ግርማ አመንቴ ሲሚንቴ እንደዚሁ በተለይ የአረንጓዴ አሻራ መርሃ ግብር ሰፊ ጥረቶች የተደረጉበት ነገር ግን ብዙ ውጤቶችም የተገኙበት ስለመሆኑ አንስተዋል። የተፋሰስ ስራዎች ላይ የተገኙ ውጤቶች አፈር ካላግባብ በጎርፍና በሌሎች መልኩ እንዲወጣ የሚደረግበትን ምክንያት ለማፈረን የአፈር መከላትን በመከላከል ሰፊ ውጤቶች የተገኙበት ስለመሆኑ ነው የተጠቀሰው። በአጠቃላይ መርሃ ግብሩ መቅደል ከነገ ከማለዳው ጀምሮ ይህንን የዘንድሮን የአረንጓዴ አሻራ መርሃ ግብር 7.5 ቢሊዮን ችግኞች ኢትዮጵያውያን እንዲተክሉ ይጠበቃልና ሁሉም ተሳትፎ እንዲያደርግ ጥሪ የቀረበበት ነበር ማለት ነው ማለት ነው። አመሰግናለሁ ሮዛ። መልካም ምሽት ይሁንልሽ።